ታዲያስ አዲስ፣ የምታደምጡት ታዲያስ አዲስ። እንደውም እያላችሁበት ጥሩ ጊዜ ነው የምንመኘው። እንግዲህ የቀድሞ ድምፃዊ ከሙዚቃ ዓለም የሚሰናበት ተወዳጅ አቀንቃኝ አለ። ወደ በኋላ ላይ ማንነቱን ይፋ እናደርጋለን። ሊሰናበት ነው ው ማይክ ማይክ ሰቀለ ማይክ ሰቀለ። እንደ ኩኩሻ አይደለም፣ ኩኩሻ በሲንግል ትመጣለች አልበምን የሰቀለችው አልበምን የሰቀለችው እንጂ ነጠላ ዜማ አልሰቀለችም። የዚህኛው አልታወቀም፣ አልበም ሙሉ ነው። እስኪ ዝርዝር መረጃ ይኖራል። አዎ። ሌላው ምናልባት ከአሁን በፊት የሰይፉ ኢቢኤስ እንግዳ ነበር፣ አሸናፊም ይህው ታሪኩን ቃል በገባው መሰረት መጽሐፍ አድርጎ እኛ ሆሊል ነው። እሱ በጣም አሪፍ ይመስላል። እንደዚያው እንደ ውጭዎቹ ማለት ነው ፈርጌ መጽሐፍ አሳትመው ተናግረዋል እኮ አራት ደቂቃ ሲቀር ባንከሩን ልከው ነበር። እና ያሉት አይሉም እሳቸው ይሄ የተላህ ዶሪ ነው። መጽሐፍ ሲጣመም ተመልከት፣ መጽሐፍ ሲጣመም ተመልከት። ምን ምልከሶ ያለ ለመጽሐፍ አጣጣም ይጠብቃለሁ። ምንም አለባቸው። እንዲህ እንዲህ አይነት ነገር በኳሱ አለም የተለመደ የሆነ ነገር እንደውም፣ አንዴ እኮ የዚዳን እና ማቴራዚ ጉዳይ ራሱ መጽሐፉ ነው ለ ተጽፏል እንደዚህ ይጻፋል፣ ለታሪክ ይቀመጣል። በጣም እነሱ ደግሞ ይወዱታል። ለሌሎች ለአሰልጣኞች እንዲጠቅም ሆነው ስለሆነ የሚጻፈው የህይወት ታሪካቸው አስተማሪም ነው። ፕላስ ደግሞ ለሌሎች በዛው ሙያ ላይ ላሉ ሰዎችም እንደ አንድ የስራ ማስኬጃ ነው የሚባለው አይደል? በቃ ስራቸውን በዚህ እየተመሩ ይሄዱበታል። እና እንዳነሳው ያሹም በጣም ብዙ የሚወዱት ኢትዮጵያውያን አሉ እኮ አቶ ዶሜን አሹም የሚጠል የለም እኮ ምን ጥያቄ። ምክንያቱም ያው በክለብ እንኳን ብትለያይ የኢትዮጵያ ብሔራዊ ቡድን በክለብም አልተለያየን። የሚገርምህ በክለብ ኢትዮጵያ ቡና፣ ድሬዳዋ በጣም የሚወደድበት ሲባል ነበር። ብዙዎች ይሉታል፣ አዲስ አበባ ስቴዲየም ላይ ጥሩ በነበረበት የፒኩ ላይ በደረሰበት ጊዜ የአሸናፊ ግርማን ያክል የዘነጠ ተጫዋች የለም ይሉታል። በጣም ዝንጥ ብሎ ነው የተጫወተው። አሁን በቅርብ ጊዜ በአማካይ ስፍራ ላይ እንደነበሩ ጥያቄ፣ ዝንጥ ኳሱን ይዘ ዝንጥ አለደልቶ አለ ካላችሁ የኛ ምን ሊባል ነው? ሱፍ አድርገ መግባት አይደለም የመሰለው። ልብስ አድርገ ሱፍ አድርገ መግባት አይደለም እኮ አብራራው። በኳሱ በኳሱ መዘነጥ በኳሱ ነው እሱ። ከሆነ ጥሩ እና ይጠበቃል። አንተም እኮ ጎበዝ ነህ። እንግዲህ ነው ባዮግራፊውን የጻፈው እና እንግዲህ ከ ይህ የግል ሕይወት ታሪኩን በቃ በአጠቃላይ እና ከየት ተነስቶ የት እንደደረሰ ነው መጽሐፍ ምርቃው ጉድሽ ይኖራል። ከዛ ውጪ ስለ በካናዳ ምርቃት አለ። መጽሐፉ የጻፈ የመጽሐፉ ምርቃት በካናዳ ወደ በኋላ ላይ እንግዲህ ሰዓታችንን ቼክ አድርገን እንደውልና ያለውን ነገር እንዲነገር እናደርጋለን ስለ መጽሐፉ እዚህስ እንዴት ነው የሚደርሰው እኛ ጋር እንዴት ነው የሚመጣው እሁድ ነው ምርቃቱ የአሁን እሁድ ነው አይ እሁድ ዕለት ጁን ሀያ ሁለት ስለዚህ አንድ ወር ኦልሞስት አንድ ወር ከስምንት ቀን አካባቢ አለ አሁን ሜይ ላይ ነን ያለ ነው ጁን እስከሆነ አንድ ወር አስር ቀን አካባቢ ከአንድ ቃለ ምልልስ ላይ በጣም ቢያ ማለት እናወራ ስናወራ አያልቅም፣ ነገር መጽሐፍ ምክንያቱም ብዙ ነገር ነው ያለው። ብዙ ታሪካ፣ ኢትዮጵያውያን ደግሞ ኳስ ስለምንወድ እንዳሾ አይነት የሄደበትን መንገድ የሚገልጽ ለብዙ ወጣቶች መማሪያ ይሆናል። በጣም ነው የሚሆነው። ከዛ አንጻር እንግዲህ ያሾ ኳስ ባይ እኔ ያው ፊዚካል ያስፈልጋል ግድ ነው፣ ምንም ጥያቄ የለውም። ግን ደግሞ ፊዚካል ብቻ ደግሞ ትርጉም የለውም ከሚሉት ውስጥ አንዱ ምስክር ደግሞ ለሀገራችን ውስጥ አሸናፊ ግርማል አይደለ ባሹ ቃጭንም የምትሆን በጭንቅላትና በእግር መጮት እንደሚቻል ካሳዩ ተጫዋቾች አንዱ አሹ ነው። ይህ እንግዲህ አንደኛው ወሬ ነው። ሌላው ምናልባት እንደ አዲስ አሁን በአሜሪካን ቲክቶክ ላይ እንደገና አንድ አመት ሆኖታል ጉዳዩ እንደገና ደግሞ የሚመላለስ አንድ ጉዳይ አለ። ጄኒፈር ሎፔዝ ጉዳይ

ሰውነስለሚያፈዝ ቀንበሮ ነ ይከተሉት። ምንም እና እሱ ጉዳይ እንደገና በእሷም በጄሎም በኩል በስም ማጥፋት፣ በዚችኛዋም በኩል እውነት አለኝ የአይነት ነገር አንድ አመት ሆኖታል ጉዳዩ አሁንም እየተንከባለ ለዚህ ደርሷል። እስኪ ናታሻ እንዲህ ነው የምትለው

ግላድ አምግላድ ደዋን ደ ላቪንግ ዩ እና ቤቢ አይ ላቭ ዩ የተሰኙ ዘፈኖች እኔ እኔን ከፊት ወኝ የምዘፍ ነው። ስለዚህ ዋናው የሚወደዱትን ሙዚቃዎች እኔ እኔ የምሰራው ነው። በቃ የሚያስገርም ነው በጣም። ከዛ ደግሞ የተከፈለኝ ገንዘብ ብላ እሷ ገንዘብ ሜክ እያደረገችብኝ ነው። ወደ ሶስት ሺ አምስት መቶ የአሜሪካን ዶላር ነው የተከፈለኝ ለዚህ ሁሉ ለሰራሁት ግን እኔ በቃ በኔ የፈመሰችው አይነት ነገር ነው የሚያስገርም። እና አሁን እንግዲህ እንደገና በዚህ በኩል ስም ማጥፋት ነው፣ በዚህ በኩል ደግሞ ጉዳዩ በቃ የሆነ እያሰራልን ግን አሪፍ ነው። ቆየት ደጉ ሙዚቃውን ብትሰራ ላይ ዝም ብላ ሁን ናታሻ ራሙስ ብለህ ስትገባ የጌሎና ስመስል ምዘፍ ነው። ወደ በኋላ ላይ የጋብዛለሁ ምንም ችግር የለም። ናታሻ ታሳዝናለች። ምንም የሰጠችው መልስ የለም። ያው እንግዲህ ወደ ክስ ነው እንደ ያን ነገር ስም ማጥፋት ሲሆን፣ ግን ምንድን ነው የራሷ እውነት አላት። ባክ ሲንገር ነበረች፣ ከጀርባ ነበረች እና እሷ ከፊት ሞላላት ነበር ነው እና እሱ ብቻ ሳይሆን እሷም ድምጿ ችግር ሲከች ሲል እኔ የራሴ ስቱዲዮ ገብቼ ዘፈንኩና በጀሎ ስም ወጣ አይነት ነው። ህዝቡ ግን ጂሎ ሆኗል። አፍዛ አጃጃለች። እስኪ እንግዲህ ከጄሎ ጋ በጣም ቅርብ አለው። ከጄሎ ጋር የምታደምጡ ታዲያ ሳድስ ነው ያላችሁበት። ጥሩ ጊዜ ነው የምንመኘው። እንግዲህ በኢትዮጵያ ሙዚቃ ላይ በቃ በተለይ ስለ ኦሮምኛ ዘፈኖች የምናወራ ከሆነ ስሙን መጥቀስ ግድ ይላል። ቅድም ባልኳችሁ ርዕስ ስር ስሙ ያለው ተወዳጁ ቀመር ዩሱፍ ነው። ቀመር ነው። ሄሎ ቀመር። ሩቅ ነው። ሩቅ ነው። ለመስቀል ሩቅ ነው። ትንሽ ቢዘፍን ትንሽ ቢቆይ ይብላል። አዎ፣ አዎ ምንም ጥያቄ የሉም ም ምንም አልጠበቅኩም እኔም እሱን አልመሰለኝም ነበር። አዎ፣ አሪፍ አሪፍ ስራዎች አሉት። ከአሁን በፊት ከኔ ጋር በነበረ ቆይታ ቀመር ግብርና እየመሰጠው መጥቷል አሁን አሁን ጊታሩን ያዘርጉ ለቲማቲሞቼ ለዶንቼ ስዘፍን የሚሰማኝ ስሜት ብሎ ለካሮቱ። አዎ ስለዚህ በጣም ከተፈጥሮ ጋር በጣም መታወራ ከሆነ ያይበልጥ ደግሞ ይገዛል እና እንደዚህ አይነት ስሜት አለው። ገጠር ገጠሩን እያለ ግብርና ግብርና እያለ ያው እንግዲህ ያው እንደሰማነው ከሆነ እዚህ ድረስ መጥቶ ነገ በይፋ እንግዲህ የጋዜጣዊ መግለጫ እየተዘጋጀ ነው። ሄሎ ብሎ ነበረ። ወደ ኋላ ነው ማለት እድሜያቸው በጣም የገፉትን እንደዛ ነው እያሰብኩ፣ ማን ሊሆን ይችላል ብዬ አደለ? እኔም እንደዛ ነበር ሳስብ የነበረው በጣም እድሜያቸው ከአንጋፎቹ አንዱ ሊሆን ይችላል ብዬ ገምቼ ነበረ። ቀመር ግን ሄኒ እንዳለው ትንሽ ቀረብ አለ። እንግዲህ ሙዚቃ ያው በእድሜ የምትጀምረው በእድሜ የምታቆመው ነው፣ የስሜት ጉዳይ ነው የሆነ ሰዓት ላይ እዚህ በቃ ደሞ ታቆመዋለ። ብዙዎቹን እኮ ስጠይቃቸው እንዴት ነበር የጀመሩ? በአጋጣሚ ነው። እና እንዲህ ይሄ ፎርሙላ የለውም እሱን እዚ እዛ ጋ ምናምን የሚባል ነገር የለም። እና እንግዲህ ቀመር አሪፍ አሪፍ ስራዎችን ሰጥቶናል። በቀጣይ ደግሞ በህይወቱ ምን ያስበዋል የሚለውንም እንግዲህ ወደፊት የምናውቀው ይሆናል። ዝም ብዬ ግን ስገምት

እሱም ቢድ ነው የሚገርም። ይህ ዘጠናዎቹ ላይ አለ እሷል በሚወጣው ክሊፕ ምናም ካስታወስክ በደንብ ትዝታልኝ። ሲዲውን በቃ ዘጠናዎቹ አላወቅም፣ ስሜት ሰጣጣ ረዘፎቹ በጣም የሚገርም የሚገርም ዘፈራዎች አሉት። ተወዳጅ ነው በጣም ጨዋታ ያኔ ደግሞ ክሊፕ ገብቷል። ከአገር ውስጥ የሚሰራው ክሊፕ እና ከወጪ የመጣው ክሊፕ ይለያያል አይደል? ኳሊቲው ምና እና በቃ ተደመ ነበር የምታየው ከካናዳ ነበር እና ኢቲቪ ላይ ደግሞ በጣም ነበር የሚጫወት። የዛ ሰሞን ፋሽን ሆኖ ነበር መግቢያውም መውጫውም ጊዜ ማየት ያለው መግቢያውንም ትጋብዛለህ መውጫውንም። ሰይፉ የሱፍ መጣ ነበር ከመጋበዝ የተነሳ ቴክኒሻኑ ሄሎን አዘጋጅቶ ይጠብቀኛል። ከሱ ውጭ የምትወደው ነገር ያለ አልመሰለኝም ይለኛል በጊዜው ጊዜው ግን ያኔ በጣም እንደ አንድ ዓመት አልተጫወቱም፣ በየናይት ክለቡ ማለት ነው።